በጣም ምርጥ የምትወዱት እንዲሁም ደግሞ ተጠቅማችሁበት ውጤታማ የምትሆኑበትን የእጅና የእግር ማለስለሻ ነው ይዤ መጣሁት እና ተወዱታላችሁ። በዚህ መንገድ ሞክሩት። በነገራችን ላይ የምር ሽታው ራሱ እንዴት እንደሚያምር እና በቃ ሽታው በጣም ነው ደስ የሚለው። ተጠቀሙት፣ በጣም ቀላል ነው። በተለይ እግራችሁ ለሚሰነጣጠቅባችሁ፣ ብርድ ለሆነ እንዲሁም ደግሞ ሙቀትም ሆኖ ራሱ እግራችሁ በተለይ መዳን ቤት ያላችሁ ይህንን ሰርታችሁ ተጠቀሙት። የምር የተለያየ ቦታ ውሃ ሲነካን እግራችንና እጃችን እራሱ ድርቅ ነው የሚለው። እሱን እንዳይደርቅ ይረዳችኋልና እና በዚህ መልኩ በተጠቀሙት ውጤታማ ትሆናላችሁ። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። እናንተን በያላችሁበት ሰላማችሁ ብዝ ትርፍ ይበልልኝ። ዛሬ ምርጥ የእግርና የእጅ ማለስለሻ እንዲሁም ደግሞ ለፊትም የሚሆን ነው ይዤ መጣሁትና ለፊታችሁም መጠቀም ትችላላችሁ። ነገር ለፊታችሁ መጠቀማችሁ ሳትጠቀሙ በፊት ሁሉንም አንዳንድ ለብቻ ሞክራችሁ ከሆነ አላርጂ ካላመጣባችሁ መጠቀም ትችላላችሁ። እና በመጀመሪያ ቤቢ ፔትሮሊየም ጄል ነው የተጠቀምኩት። የልጄ ልጅ የሚጠቀመው ቫዝሊን ነው። በዚህ አጋጣሚ ለሕፃናት ይህንን ቫዝሊ በጣም አሪፍ ነው፣ እና ብትጠቀሙት ምርጥ ነው እና ገዝታችሁ ተጠቀሙ። ለህፃናት ማለት ነው፣ በጣም አሪፍ ነው ይሄኛው። ከዛ የወሰድኩት አንድ ማንኪያ ከግማሽ አክል ብዙም ስላልነበረበት እቃውም ልጠቀመው ስለነበር እሱን ወስጃለሁ። እንዲሁም ደግሞ ቫዝሊን ይሄኛው፣ ከዚህ በፊት ኦሪጂናልንም እጠቀማለሁ፣ ቪታሚን ኢም ያለበት እና ቪታሚን ኢ ያለበት ቫዝሊን እጠቀማለሁ። እንዲሁም ደግሞ እናንተ ቪታሚን ኢ ካላችሁ፣ በካፕሱልም ካላችሁ ወይም ደግሞ በፈሳሹ ካላችሁ ጨምሩበት፣ በጣም አሪፍ ነው ቪታሚን ኢ ፊት ፊትን ያለሰልሳል እንዲሁም ደግሞ እጅም ያለሰልሳል። እና ካላችሁ በካፕሱል መልኩ ወይም ደግሞ ፈሳሽ ካላችሁ ተጠቀሙ። ከዛ እነዚህ አንድ ላይ መጀመሪያው እነዚህ ማቅለጥ አለብኝ እና ማቅለጥ አለባችሁ እሳት ላይ እንትን ብላችሁ በደንብ እንዲዋህድላችሁ ግባቶቹ የሚጨምራቸው ግባቶች እንዲዋህድልኝ በዚህ መልኩ በደንብ እንትን ብየዋለው እሳት ላይ ከታች እሳት አርጌ ያው እንደምታዩት ማለት ነው። ብዙ ጊዜ እንዴት ነው የምታቀልጭ ስለምትሉ ነው እኮ እና በዚህ መንገድ ይቀልጣል። ከታች ከስር ውሃ ከላይ ደግሞ ያ ባዝሊውን አድርጋችሁ አንድ ላይ ግብአቶቹ እንዲቀላቀልላችሁ በዚህ መልኩ ታቀልጡታላችሁ። ከዛ ያኛው የምትጨምሯቸው ግብአቶች በ በበቂ እንትን ይላሉ ይቀላቀላሉ። ከዛ አንድ ላይ አድርጌ እዚች ጋር እንትን ያላረግኩት እሳት ላይ ያወረድኩትና በሙቁ ውሃ ያደረግኩት አንደኛ ኮኮናቱ ውል ልጨምርበት ስለሆነ፣ ኮኮናቱ ደግሞ እኛ ጋር በጣም ብርድ ነው እንደነገርኳችሁና ረግተዋል ማለት ነው። ስለሚረጋ እንዲዋሃድልኝ ፈልጌ ከዛ ግሊሰሪን ግሊሰሪን ብዙ ዶክተሮች የመሰከሩለት ብዙዎች የተናገሩለት ነው፣ እና ለፊት ልስላሴ፣ ለቆዳ ልስላሴ ትልቅ ሚና ይጫወታል። እሱንም ተጠቀሙት። እንዲሁም ደግሞ ቤቢ ኦይል ቤቢ ኦይል የውል ጊዜም ምርጫዬ ነው እና ለጸጉራችሁ ተጠቀሙ። ይሄኛው ለፊታችሁም ቢሆን ለእጃችሁ እዚህ ጋር ኮኮናት ኦይል ኮኮናት ኦይል ይሄኛው ኦሪጂናል ነው ያለኝ። እንዲሁም ደግሞ ወይም ለምግብ የሚሆነው ማለት ነው፣ ምግብም ማብሰል ይቻላል በዚህኛው እና ይሄ ብታገኙና ብትገዙ ከፋርማሲ ይገኛል። ይሄኛው እኔም ከፋርማሲ ስለገዛሁት ማለት ነው። ያኛው የጸጉሩ ሳይሆን ይሄኛው የምግብ ኮኮናት ኦይል ነው የተጠቀምኩት እና እናንተም ከፋርማሲ ግን፣ ከማንኛውም ፋርማሲ ይገኛል። በሌላ ሀገር ምናልባት ኢትዮጵያ አላውቅም። እና ይሄኛው ኮኮናት በጣም አሪፍ ነው። እውነት ለመናገር እንዳውም እኔ ግማሹ ለሰው ሰጥቼ ነው እንጂ ተጠቅሜው አይደለም። እና ብቻ ያናክል። ፕራይሱ ራሱ ውድ አይደለም። እና ከዛ በዚህ መልኩ እንደዚህ በደንብ መቅለጥ አለበት። ሲቀልጥ ይዋሃዳል። የሁሉም ውጤት ሲዋሃድ ሁሉንም ምርጥ ደስ የሚል ውጤት ይሰጣቸዋል። እና በዚህ መልኩ አቅልጫዋለውኝ በደንብ አዋህጄ እንትን ሰዓት ሊፈጅባችሁ ይችላል። የተወሰነ የተወሰነ ስላችሁ ያው ያለ እንትኑ ሙቅ ውሃ ካልተጠቀማችሁ ማለት ነው ለምን ሙቋ ስትጠቀሙ ግን ወዲያውኑ ነው። አምስት ደቂቃ ራሱ አይፈጅባችሁም። ይሄንን የአምስት ደቂቃ ስራ ነው አምስት ደቂቃ ራሱ እሱ ራሱ ሲበዛ ነው። እና በዚህ መልኩ በደንብ ካዋሃድኩ በኋላ እቃይ ላይ እጨምራለሁ። የምትጨምሩበት እዚህ ጋር ግን አቃጠለኝና አንዳንዴ ተጠንቀቁ። እንትን ላይ ስታረጉ ከፈላ ከፍል ውሃ ላይ ስታወጡ ተጠንቀቁ። እዚ ጋር የተጠቀምኩት እንደነገርኳችሁ የቅድም እዚ ጋር የተጠቀምኩት የቅድም ብርጭቆ ነው። ብርጭቆ ቢኖራችሁ በጣም አሪፍ ነው። እኔ ግን ፕላስቲኩ ነው የተጠቀምኩት። ምንም ችግር የለውም። ወዲያውኑ ስለሚበርድ ያና አክል ለክፉ አሳልፎ አይሰጣችሁም። ያው ብዙዎቹ ብዙ ሰው ቀዝቃዛ ነገር፣ ሙቅ ነገር በእንትን በፕላስቲክ አታስቀምጡ ስለሚሉ ነው። ሲበርድ ደግሞ እንዴት እንደምታዩት በጣም ደግሞ ሽታው ግን የምር አትጠይቁኝ። በዚህ መልኩ ሰርታችሁ ተጠቀሙ። ሰብስክራይብ ግን ማድረግ እንዳትረሱ። ቻናሌ ቻናሌ ምን እንደሆነ ቤተሰብ እንግዲህ ምርጥ የእጅ ማለት ስለ ሻ ነው የሰራሁት እና በዚህ አጋጣሚ ሽታው እንዴት ደስ እንደሚል በጣም ነው ሽታው የሚያምረው። የእጃችሁ ለእጃችሁና ለፊታችሁ አያችሁ፣ አልደረቀም። በዚህ አጋጣሚ አልደረቀም እና ከሰራሁት ትንሽ ትንሽ ነው የቆየው እና ብዙም አልቆየም። ለእጃችሁና ለእግራችሁ ማታ ማታ ስትነሱ ማታ ማታ ስትነሳ አላልኩም። ማታ ማታ ስትሰኘው እጃችሁ ከታጠባችሁ በኋላ እንዲሁም ደግሞ እግራችሁ ከታጠባችሁ በኋላ በዚህ ታጥባችሁ ይህንን ተቀብታችሁ መተኛት ትችላላችሁ። ሽታው ግን እንዴት ደስ እንደሚል የምር በጣም ነው ሽታው ደስ የሚለው እና ለፊታችሁም ይሆናል። ግን ይሄ ለፊት አይደለም የሰራሁት እና የተለያየ በነገራችን ላይ እኔ ይሄኛው ለፊቴን ብጠቀመው ምንም ችግር የለብኝም። ለምን ፊቴ ስለለመዱ ሁሉም ነገር ስለለመደ፣ ይሄኛው የምጠቀመው ነገር ግሊሲኒ፣ እንዲሁም ደግሞ ቤቢ ኦይል፣ እንዲሁም ኮኮናት ኦይል። ኮኮናት ይሄኛው ኦሪጂናል ኮኮናት ኦይል ነው እና ይሄኛው ኮኮናት ብትጠቀሙት በጣም አሪፍ ነው። ለፊታችሁም ይሆናል። ነገር ግን እኔ የሰራሁት ለእግር ነውና በተለይ ብርድ ሲሆን በጣም ከባድ ነውና፣ እጃችሁ ራሱ እንዴት ድርቅ እንደሚል እጃችሁን እንደዚህ ታጥባችሁ በዚህ አጋጣሚ ካሜራ በስማ የምር ግርም ነው የሚለኝ። በግልባጭ ሲሆንና በእንትን ሲሆን በፊት ለፊት ሲሆን በጣም እንትን ይላል። በግልባጭ ግን በግልባጭ ሲሆን ግን ጥቁር ይላል እጄ። እና እኔ ራሱ ጥያቄ ፈጥረብኛል ካሜራው ምንድን ነው የሚሆነው እያልኩ ማለት ነው። እና ለማንኛውም በጣም ምርጥ ተመችቶኝ የተጠቀምኩት ነው። ከዚህ በፊትም ተጠቅሜዋለሁ። እና እኔ ብቻ ሳይሆን የቤቱ ሰው በሙሉ ተጠቅሞታል እና ያው ፀጉሪ ደግሞ በዚህ መልኩ እንደዚህ ሰርቼው ነበር። በሌላ ቪዲዮ እንገናኛለን። ቪዲዮ ላረዝምባቸው አልፈልግም። መጠሪያ ያለችው ቪዲዮ ነው ልሰራላችሁ የፈለግኩት፣ እና እኔ የራሴም ስለጠቀመኝ ለእናንተም ላካፍላችሁ ብዬ ነው። ይህንን እንደዚህ አርጋችሁ ተጠቀሙ። በሌላ ቪዲዮ እንገናኛለን። ባይ